እሷ ከተጣላቸው ሰው ጋር ሄጄ እሷን ለማናደድ ብዬ የማሽቃበት ሰው አይደለሁም። ክብሬ የምጠብቅ ሰው ነኝ። እሱን እኮ የራሷ እቴቴ እኮ ልኳን አስረግጦ እኮ ነግሯታል፣ ልኳን። አዎ፣ ታዲያ በምን ልበሻሸቅ? አንተም በምን ያበሽቅክ? ማንነቴ የማወርድ አይደለሁም። ምን ቤታ ከነ ምንድን ነው ምንድን ነው የናቁትን እንትን ነው የሚባለው? የናቁትን ሰው መልሼ እዛ ጋር የምልከሰከስ ሰው አይደለሁም። እኔ ቤታ ያ ነው የሚያቃጥላችሁ። እናንተ ደግሞ የምትፈልጉት ማስመሰል ነው። እዚ ጋር ተጣልቶ እዚ ጋር መታረቅ፣ እዚ ጋር ማስመሰል፣ እዚህ አብሮ፣ ያንን ነው የምትፈልጉት። ያንን ደግሞ እኔ ቤታ አላደርግላችሁ። አራት ነጥብ። ያንን ነው የምለው ደግሞ የዴዚ ማለት ነው፣ የዴዚ። እኔ ብዙ ጊዜ ማውራት አልፈልግም፣ እንደዚህ ቤተሰብ ምናምን መሀል መግባት ምናምን አልፈልግም። ግን ዜድ የሆነ ነገር ቪዲዮ ይዛ መጣች። ቪዲዮ ይዛ መጣች ዛሬ አሉ ምንድነው እናትየዋ ም መድኃኒት አደርግባት አለው ምናምን ብላለች ብለው እዛ ሲያወሩ ሰምቼ ነው። እንደዛ ብላለች ወይንስ ዝም ብለው ነው ያወሩት? ንገሩኝ እስኪ ኮመንት ላይ። ያ ቶፒክ አለቀብኝ። ሂሩቲ ሂሩቲ፣ እየጨንቆሻለሁ። የእኔማ አንቺ እኮ ኩዮች እነ ቡዝነሽ በቀለና እነ ሜሪ አርምዴ ናቸው። ሂሩት በሰላም ነው እዚህ መተሽ የምትጽፍ፣ የተጣላሽውን ሁሉ ሪፖስት አርጋ ልትሞት ነው። አዎ እኔ እኔ ባይዘወ ያው ቲክቶክ ላይ ምን እኔ እኔ እንደነሱ አስመሳ አይደለም። ይው መድሃኒ ለም በሚያውቀው ራሴ እኔ ቀድሜ ቶሎ ነው ማየትም ነው፣ ግን አላይም፣ አልዋሽም። እኔ ሳያቸው በቃ ሊሞቱ ይደርሳሉ። በቃ ሁሉን ቦታ በቃ የሆነ ቤታ ስለ እኔ አይደለም እኮ ቴንክ ዩ ቴንክ ዩ ራሄልዬ፣ ይሄ ይሄ ችግር የለው ይሄ ይሄ ሲሆን በጣም ኃይለኛ ይላችሁ ሀበሻ የሚወ ደምታቃላችሁ ሰው ከሰው ተለያየ ብትሉ ደስ ነው የሚለው ስብስፍ ብሎ ነው የሚያዳምጠው። እንትና እንትና እንደበደበ ብትሉ ስብስፍ ብሎ የሚያዳምጠው፣ የእንትና ገንዘብ ተሰረቀ፣ የእንትና ጥሩ ነገር ይሄ ማህበረሰብ አይፈልግም። እኔ መጥፎ ነገር እና ሀበሻ ምን እንደሚፈልግ ምን አጀንዳን እንደሚያስነሳ ጠንቅቄ ያውቃለሁ። በፋኒና ኦኬ በነሱ በሳምሪና በፋኒ አያችሁ፣ አለ ምን ያህል እነዚህ ልጆች እነዚህ ልጆች ወጥተው የተናገሩትን ሰማችሁ። ኢቨን ጭንቅላታችሁ ላይ ቆይ ማሮቼ አንዴ፣ ጭንቅላታችሁ ላይ ያንን እንዴት ነው ጭንቅላታቸው ላይ ራሱ፣ ለእነሱ ነው እኔ የምነግራቸው ስለመለያየት። አይምሯችሁ ላይ ማሰብ አይገባችሁም፣ ብንለያይም ብላችሁ ማሰብ የለባችሁም። ሁለታችሁ ግን ደግሞ እግዚአብሔር ያጣመረውን እግዚአብሔር እንጂ የሚፈታው ማንም አይፈታውም። ሰው በሰው አፍ ሊፈታ አይችልም እንዳትሉ። የአበሻ ምላስ በደንብ በደንብ በደንብ በደንብ አድርጎ አድርጎ እንጨት ያደርቃል በደንብ አድርጎ ማለት ነው። ግን ሁለቱ ልጆች አሁን ተፋቱ፣ ገና ለገና ተፋቱ። ስለራሷ ስለራሷ፣ እውነት እሷ ከባሏ ተፋታ ከሆነ ለምን እንደተፋታች አትናገርም? ባሏን እኮ መደበቅ የጀመረችው እኮ እናትሽን እንደዚህ አድርጊ ብሎ እኮ ላይብ ላይ ከተሳደበ በኋላ ነው ቢያንስ እንኳን እኮ ፋን የሚባለው ልጅ እኮ ሚስቱን ያከብራል፣ አይሳደብም። ብዙ ጊዜ እንዳሁም ከእናቷ ጋር ሲጣላ ምናምን ምናምን እኮ ያው ችሎም ልበለውም እንደፈለጉ ውስጥ የሚያደርጉትን እንያላቅላቸውም፣ ግን ውጭ ላይ ለመጀመሪያ ጊዜ ነው የሰማሁትኝ ከእናትየዋ ጋር ሲጣላ ማለት ነው። አክብሯት ሚስቱን፣ ፍለፊት የምናየው ሚስቱን አክብሯት፣ አያመነጫጭቃ እሷ ስታወራ ጠብቆ ነው አንቺ ባልሽ አለ አይደል እንዴ አደባባይ ላይ እናትሽን እንደዚህ አድርጎ ብሎ ለወጥ ብሎ የሰደበሽ ሁለት ሆዳሞች ከአንድ ቤት ሁለት ሆዳሞች፣ ሁለት ሆዳም፣ አንቺም ሆዳም፣ ባልሽ ሆዳም፣ ለሹሮ ወጥ ብሎ አይደል እንዴ ሙልጭ አድርጎ የሰደበሽ። ምቀኛ ሰው ነሽ፣ እናቴ ትሙት። እንዳንቺ አይነት ለገንዘብ ቢባል ራሱ እንዲ አይነት ምቀኝነት አለ። ሰው ተለያይቶ አስተያየት ትሰጡበታላችሁ። ሁለቱ ልጆች ተለያይቶ ቢሆን ለምን ተለያዩ፣ እንዴት ተለያዩ፣ አስተያየት ትሰጣላችሁ። ገና ላልተለያዩት ነገር ከእናትዬ ዋጋ ብቻ ጥድ ስላለሽ እናትየዋን ብቻ ስለምትጠይ ብቻ ሁለቱን ልጆች ምንም ሳደርጓት ሊለያዩ ነው ብሎ ማውራት፣ ቢለያዩስ? በእነሱ እኳ አልተጀመረም። አንቻለሻ አንድ ቤትሽ ውስጥ ቁጭ አርገሽ እያጦርሽ ያስቀመጥሽን ባልሽን ተለያይቻለሁ ብለሽ የውሸት የምሰክሽ ይሄን ማህበረሰብ፣ ፎቶም እንደ ሙታን ፎቶ የእናትሽን እንኳን የሙት ፎቶ ግድግዳ ላይ አልለጠፍሽም፣ የባልሽን ለጥፈሽ አይደል እንዴ ይህን ማህበረሰብ የምታጃጅ። ይሄ ማህበረሰብ እኮ ምን ያውቃል? ይጃጃል እንጂ አስባችሁታል። ባሌ ሴት ልጆች ባል ባይኖራችሁም ልጆቻችሁን ጠንክራችሁ አሳድጉ ወንድ ልጅ በጣም መጥፎ ነው ምናምን ያለች ስለ ወንድ መጥፎ እየሰከሰኝ የባሏን ፎቶ ግርግዳ ላይ ስቅል አድርጋ የእናቷንም የሞተች የሞታ እናቷንም ፎቶ አለጠፈች። እኔ አልኳችሁ አባቴ በህይወት ባይኖር ቤቴ ሙሉ የአባቴ ፎቶ ነው የሚሆን ነፍሴ ሁሉ ልቤ ሁሉ ሁሉ ነገር ሁሉ የአባቴ ነገር ነው የሚሆነው። የፈታሁትን ባሌ እንደሞተ ሰው ግድግዳ ላይ አልለጥፍም። ይሄ ማህበረሰብ ግን ጅል ስለሆነ ታጃጁ ላይ የተፋታ ሲንግል ማም ሲንግል ማም ብሎ ሰው እንዲያዝንልሽ ነው እንዲያዝንልሽ። ምክንያቱም ይሄ ማህበረሰብ ልቡን ጠንቅቃ ስለምታውቀው ነው። ስንት ዓመት ሙሉ ሶሻል ሚዲያ ላይ ስለተዘበዘበ የዚህ ማህበረሰብ ልብ ታውቃለች። አንደኛ ይህ ማህበረሰብ እንዲወዳችሁ ከፈለጋችሁ የሆነ የሚወደድ ሰው ካለ የሚሽቃበጥለት ሰው ካለ ለዛ ሰው ማሽቃበጥ የዛ ሰው የሚያሽቃብጡ ሰዎች እናንተን ለመውደድ ይላሉ። በልጅ መምጣት ልጄ ተነካችብኝ ልጅ ምናምን በልጅ ቶሎ፣ ይሄ ሴንሴቲቭ የሆኑ ነገሮች ሲንግል ማምነን ምናምን የሆኑት እኮ ሲንግል ማሚ የሆኑት እኮ የእውነት ሲንግል ማሞች እኮ አሉ። የእውነት ተፋተው ለልጆቻቸው ሰላም ሲሉ ለልጆቻቸው እረፍት ሲሉ በደንብ ተንከባክበው ልጆቻቸው የሚያሳድጉ ሰዎች አሉ። በደንብ ተንከባክበው ማለት ነው ልጆቻቸው የሚያሳድጉ ሰዎች አሉ። ካሁን ካሁን ግን ይሄ ማህበረሰብ በሲንግል ማም ያዝንልኛል ብለሽ ሲንግል ማም ነኝ ውሸታ። አመሰግናለሁ። ያንን ነው ምልሽ። ደግሞ አርቲስቶች የምታስፈራሪ ማን ስለሆንሽ ነው? አንድ አርቲስት ተናገሪ፣ አንችን ነው የምቀውርሽ። አንድ አርቲስት ተናገሪ፣ አንችን ነው የምቀውርሽ። እኔ አንችን እየቀወርኩ ነው የምሄደው በየትኛው መንገድ ነው ምልሽ። አባቴን የተናገርሽን ይቅርታ እስካላልሽ ድረስ እየቀወርኩ ነው ምሄደው ነው ምልሽ። ተያይዘን አብረን ጉድጓድ እንገባለን። ይሄ ማህበረሰብ ሰልችቶ ቲክቶኩን አጥፍቶ እስኪወጣ ድረስ አስረግጬ ነው የምነግርሽ። ላይክ እያደረጋችሁ ቴንክዩ እኔ እኮ አላስታውስም። ላይክ እያደረጋችሁ ስለዛ፣ እነዚህ ሁለት ህፃናት ባልየው ሀያ ስምንት ዓመቱ ነው እሷ፣ ሀያ ስድስት ዓመቷ ነው። ፊንገር ሾን አስቧት። ሀያ ስድስት ዓመት መፈንገር ከጀመረ ጀምሮ ነው ሀያ ስድስት ዓመቷ። እች የምታህል ህፃን ልጅ ላይ ጠንካራ ናት እኮ ጠንካራ ናት። ሁለት ልጅ ነው አይደል ያለ ሁለት ልጅ ነው ሶስት ልጅ ወልዳ አብራ እስከዛሬ ድረስ ከእናቷ ጋር የሚያውሉ ነገር እየተፈጠረ ችለው መቀመጣቸው አብረው እንደዛ መሆናቸው እራሱ ትልቅ ነገር ነው፣ ትልቅ ነገር ነው። እርግጠኛ ባልሆንም ግን እናትየዋ በእንትና በፍሬ በፍሬ ልጆች እንደዚህ አድርጓል ያለችው እውነት ይሁን ውሸት ባላቅም ግን ያ ትክክል አይደለም፣ አግባብ አይደለም። እውነት ይሁን ውሸት አላቅም እውነት ይሁን ውሸት አላውቅም። እውነት አድርገውት ከሆነ ይሄ ትልቅ አግባብ አይደለም። እግዚአብሔር በሚከፍላቸው ይከፍላቸዋል፣ በልጆቻቸው ይከፍላቸዋል። ሳያደርጉ ደግሞ ከሆነ ደግሞ እነዚህ ልጆች ለማፋታት መሯሯጥ ትክክል አይደለም። አራት ነጥብ አስረግጫ የምነግርሻ አዳ ነው። ምንድን ነው? ኢትስ ኦኬ ችግር የለውም። ካፕኬክዬ ካፕኬክዬ ብሎ ሳይንስ የለም፣ የኔ ማር ኬክዬ የለም የእኔ ፍቅር። እንደዛ ብሎ ሳይንስ የለም። ስለ አንድ ሰው ማውራት ስሚ፣ ስለ ሳምሪናት ቀኑ ሙሉ አለን። እንደ ፊንገርሾ የምታወራው ለምን? ኔ ሲሆን ይታያቸዋል። ደጋፊዋ ስለሆንሽ ስለምትቃጠይ ነው። ስለእሷን ስለምትደግፊያ ስለምትቃጠይ ነው። አይደለም እንደ አውራቤ ስለማትፈልግ እንጂ። እሷ ቁጭ ብላ መታውን እኛ ጂጂን ሳናቃቀርተን ነው። ሶሻል ሚዲያ ላይ ሳናቃቀርተን ነው። ጂጂን እስኪ ንገሩኝ፣ ሳናቃቀርተን ነው ጋይስ እናቃታለን ማን እንደሆነች ምን እንደሆነች ሁሉን ነገሯን ጠንቅቀን እናቀዋለን። ማናቃት ሰው ሆና መታ እዚህ የምትነግረን ቢሆን እሺ፣ አናቃትም። እስኪ አዲስ ወሬ እናውራ። ሁሌ ስለ እሷ የምታወራ ሁሌ ስለ ሮማን አይደል እንደ የምታወራው፣ ለምን አይሰለችሽም? ምክንያቱም ሮማንና ያችኛዋ ስለምትጠይ የምትጠየው ሰው ሲወራላችሁ ደስ ይላችኋል። ለዛ ነው ቁጭ ብላችሁ የምታዳምጡት። ምንድን እንዳትለቂያት እኮ ደፋሮች እሷ የሁላ ስለውል እርጉዝ አይቀራት፣ ምን አይቀራት። እና ደግሞ ልጅን በትምህርት ሊወልዳላለ ልጅን መውለድ እንደ ትልልቅ ነገር ማየት መውለድ አይደለም፣ ማሳደጉ ነው ዋናው ነገር። ዩቲዩብ አይኖር ልጅ አትወልጅም። አራት ነጥብ አስረግጬ ነግርሽ፣ ዩቲዩብ አይኖር ልጅ አትወልጅም። በእኛ ተማምንሽ ይህ ማህበረሰብ እየሰደብኩ ልጄን አሳድጋለሁ ብለች ነው አንድ ሰው ልጅ የሚወልደው። ወደፊት በድሉ የሚባል ልጅ ወልደን ለማሳደግ አይደለም። በድሉ በድሉ የሚባል ልጅ ወልጄ በድል ህደግ ብዬ የማሳደግ አይደለም። ልጅ የሚሰጠው በመጀመሪያ ደረጃ ፈጣሪ ነው። ሁለተኛ ነገር ደግሞ ምን አይነት ልጅ ነው ወልደው፣ እንዴት ነው ማደርገው ነው የምትዩ። በድሉ የሚባል ልጅ መውለድ አልፈልግም። አራት ነጥብ እና ደግሞ ልጅ መውለድ እንደ ትልቅ ማየት ሳይሆን ማሳደጉ ነው። ማሳደጉ ላይ እንትን በሉ አንቺ ካፕኬክ ልቦልክሽ ከዚህ ከዩቲዩብ ላይ ምን አድርጊ ነው የምትይኝ? ስራዋ ነው። አንቺ ግን እንደዚህ አይደለሽም። ዊጀስዋንሲዩ ሀበንፋን ጥሩ ጥሩ። ይህንንም አመናችሁ አመሰግናለሁ። ይህንንም አመናችሁ እግዚአብሔር ይስጣችሁ። ምንድን ነው ያለችው? እሷ ስራዋ ስለሆነ ነው። ቤታ አንቺ ግን እንደዚህ ያላየንሽም ነው። ፈታበይ ነው። አይ አንደርስታንድ ከምን እንደመጣችሁ አንዳንዶቻችሁ ምን ብላችሁ እንደምትነግሩኝ አውቃለሁ። ቤታ ጨዋታ ምናምን ነው የሚያምርብሽ። ተጫዋች ነው። ጥሩ ነገር ነው። እውነት ለመናገር እግዚአብሔር በሚያውቀው ማለት ነው፣ ፈጣሪ በሚያውቀው በእውነት እኔ አባቴን ባትነካ እማምላክን ስለ እሷ ቀን ሙሉ ለሊቱ ሙሉም አላወራም። አልፎ አልፎ ነው እንደውም ያወራውትኝ። አላወራም ነበረ፣ ቦታም አልሰጣትም። በቃ አንድ ሁለት የተናገርኩ ልክ እኔን ስሜን ስጠራ ወገቧን ላታለሁ፣ ስሜን ስጠራ ወገቧን ላታለሁ። በአሽሙር ስታወራ በአሽሙር አስገባላታለሁ ግን እኔ ምንድን ነው እኔም መሳደብ እየቻለች እኔም መውቀስ እየቻለች ለምን አባቴ ላይ ደረሰኝ? በቃ ይሄ ነው። አሁንም ልተዋት ያልቻልኩትኝ ቁጭ ቤ ባሰብኩ ባሰብኩ ቁጥር ለምን አባቴ ምን አደረጋት? እኔን እኮ መስደብ ትችላለች። እኔን እኮ መርገጥ ትችላለች። ስም እኮ ስም በሁለት በአንድ ምላስ እኮ ሁለት ቃል እኮ የተናገረች ሰው ናት እኮ አይደል እንዴ። መጀመሪያ ላይ ገብርኤልን ማርያምን፣ ያው ቪዲዮ ዩቲዩብ ምንድነው፣ ቲክቶክ ላይ ገብታችሁ የለቀቁትን ማየት ትችላላችሁ አይደል። ገብርኤልን እግዚአብሔር ምስክሬ ነው፣ ቤታ ሰውነቷ የሚያምረው እኔ ከድሮ ጀምሮ አውቃታለሁ። ምን ብላ አውርታ ከዛ ደግሞ ከሰው ጋር መታረቅ ፈልጋ ለዩቲዩቧ ገንዘብ ደግሞ ስትል ደግሞ ተሰርታ ምጣይ ሰምቻለሁ፣ ወሬ ቦሬ ማለት ነው። ወሬ ሰምቻለሁ፣ ወሬ ሰምቻለሁ ሳታይ መረጃ ሳይኖረ ወሬ ሰምቻለሁ ብላ ያንን ይዛ መጣች። ገብታችኋላ ያ ምንም አልመሰለኝም። ስማ ስም ማጥፋቷ መስደቧ ነኝ እኔ፣ ግን ያንገበገበኝ አባቴ መናገሯን በቃ። ለምን አቅሟን ከኔ ጋር መፈታተሽ ነው ያለባት? እናንተ እኮ እኔ የምለው አይሰማችሁም። የእኔ ስሜት ስለማይሰማችሁ ነው የኔን የአባቴን ስሜት ስለማይሰማ ሁሉም እየተነሳፋ ዛሬ የሚናገረው። አይ ነው ይሄ ዊክነሷ፣ ነው የቤታና ደካማ ጎና ስለሆነ በዛና ጥቃት ነው። ይገባኛል እኮ ግን ደግሞም በአቅሜ በአካል አግኝቼ እንኳን መመለስ ባልችል በአቅሜ በልካቸው መልስላቸዋል። ለምን ምን አደረገ አባቴ? ጤነኛውን አባቴ ሰላም የሆነ አባቴ እኔ ልጆቹን ቤተሰብ የሁሉ ቤተሰብ አምጥቶ አሜሪካን ሀገር ላይ የሚኖር ጠንካራ አባቴ አካል አካል አንደኛ አካል ጉዳተኛ ነው ብላ መናገረው ማንም ሰው ለእኔ ቆመልኝ የለም፣ አልተናገራችሁም። ኦኬ አካል ጉዳተኛ ስትሉ አንደኛ አካል ጉዳተኛ መሆን ኃጢአት ነው ብልግና ነው ቢሆንስ እንኳን ብላችሁ የማንም ሰው አልተናገራችሁልኝ። እኔ ስቆም የአባቴን ጥንካሬ እኔ ሳሳያችሁ ነው እናንተ የምትበረታቱትኝ ለቤተሰቦቻችሁ፣ ገባችሁ

ኮመንት በየደቂቃው እንዲህ እንዲህ እንዲህ አልደልትም። ይዝናኑ ፈታ ይበሉ። ምን አገባኝ? ስድባ ይለጠፍብኝ። አልቦልካቸውም ታይም አውት ታረጋቸዋለህ ወይ ደሞ ዝም ብሎ ኮሜንታቸውን እንዲ ሊይዝ አረጋው አለ። ምን አገባኝ ተቀመጡ እንዴ። እኔ ሰገጤ ነኝ እንዴ በየደቂቃው ቲክቶክ ላይ። ኦኬ ምንም ስለማይከፈል አማንቁርታቸውን እያያዝኩኝ ቦልካቸዋል። ለምን እዚህ ቁጭ በሉ ታሞቁልኛላችሁ። ለምን አይሰለቸኝም የእኔ ማር ሀሜት አይሰለቸኝም። ሃሌሉያ ሀሜት ይኑር አይሰለቸኝም። ማማት እኮ ማለት ማማትን እኮ አታውቁትም። ማማት ማለት አንቺ አገርምሽም ያቺ ልጅ ናት፣ ያቺ ጫማ የሚያልቅባት ልጅ አወቅሻል። ሱሪ ቂጧል የሚቀደድም ያቺ፣ አይገርምሽም ባሏን እኮ ፈታችሁ። ይሄ ነው ሀሜት። ሀሜት ይሄ ነው የእኔ ቆንጆ። ሀሜትና ወሬ ለዩ። ኦኬ የኦልድ ስታይሎቹ ናቸው እኮ አሁን እየመጡ ያሉት። ድሮ ስኪኒ የምትለብሰው አሁን ቬል ሱሪ ሆኗል። አላየውም አሁን ስኪኒ ስኪኒ እስከ እግር ተጣብቆ የሚለብስ የለም እኮ። ቬል ሱሪ ነው። ሁሉም ነገር የድሮ ስታይል አሁን እየመጣ ያለው ፀጉሬን ከሆነ እነ ሴሌብሬቲዎቹ የሚያደረጉት ነው። አላቅም ካልክ ደግሞ ይፖሰትልሃል። ቴንክ ዩ እኔ እዚህ ሀገር ስለሆንኩ እነሱን እያየው ነው የምቀጥለው እንጂ ሀበሻን እያየው አይደለም። አይኖ አይኖ ረዳሃለሁ፣ የኔ ጌታ በቀጭን ኩል ከዚህ ጀምሬ እስከዚህ እስከ ጆሮ ግንዴ እንደ ጠላ